ጭራሽ ላይ ላይ እጅ ታነሳለህ። አንተ ደግሞ ምንም የሚመለከት ጉዳይ በኋላ በማክበር ነው ቆም እያናገርኩ ያለው ገባህ አይደል? በኋላ አጠገቤ እንድትደርስ አልፈልግም። ማስተካከል ካለባቸው ራሳቸው ችግራቸውን ያስተካክሉ፣ ጉዳያቸውን ያስተካክሉ አብርሃም ራሱ ይሄ ሁሉ ካደረጋት በኋላ መልሳችሁ እሷ ላይ የምትጮት ለምንድን ነው? ይሄ ሁሉ የሚካሄደው ነገር በጠቅላላ ተጎጂዋ ሩታ ናት እንጂ ማንም አይደለም። እኮ እኛ የሚፈልገው ሩታ እንዳትጎዳ ነው። አንቺና ነጺ ሄርሜላን እንጨምራችሁ ከአብርሃምና ከሩታ ሕይወት ውጪ ሩታ ተሳዝነሽም በዚህ መሀል እንደዚህ ስትደረግ ገብቶኛል። አሁን ይያደረጋት እንደሆነ ያይሻ አይደለም። ሩታ ነፍሰ ጡር ነች። ቢያንስ የእሷ ህይወት ያሳስበናል። የሚወለደው ልጅ ያሳስበናል። ከነጻነት ቀጥሎ ዋና የነሩታ ህይወት መበጥበጥ አሁን ላይ ደግሞ አብረው እንዳይሆኑ እስራግል የሆነችው ሄርሜላና ታውቃላችሁ ይመስለኛል። እንደዛ ከትበውት ነው ለአንዱንም የማይሆን ነገር አሳምነዎት ነው። ዛሬ ላይ ሄርሜላ እንዴት እሷን ትወቅሻለች? እሷ ከሄርሜላ በኩል የተላከች ሰው ትሁን አትሁን አላውቅም። እየዞረችላችንም ለማሳመን እየሞከረች ነው። እና አሁን ላይ ሙሉ ለሙሉ ሄርሜላ ከሩታና ከአብርሃም ህይወት ካልወጣች እነሱ ይታረቃሉ የሚለውም ነገር ዘበት እንደሆነ ተረድቶ ነበረ። ሰላም ሰላም ሰላም እንዴት ቆያችሁ? የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኔ ደህና ነኝ እግዚአብሔር ይመስገን። ፋሚሊ እንግዲህ ዛሬ ማለት እዚህ ቤት አይታችሁኝ አታውቁም። በተደጋጋሚ ያው ካላንዱ ጋም ምንም አይነት ቪዲዮ ሰርተን አናውቅም። ዛሬ የመጣንባቸው አንዳንድ ጉዳዮች አሉ። ያው እኔና ላንዱ መቼስ በእርግጠኝነት ያው የአንድ ሀገር ልጅ መሆናችንን ታውቃላችሁ ብዬ አስባለሁ። ምክንያቱም አንዳችን ላንዳችን ሼር ስንደራረክ ብዙ ጊዜ ይታያልና፣ ቤተሰቦች እንግዲህ ዛሬ መጣሁበት ሐሳብ ምንድነው? እዚህ ቤት ልገኝበት የቻልኩበትን ጉዳይ ላንዱ ደውሎልኝ ነበረ። ብዙ አውርተናል፣ ብዙ ተጨቃጭቀናል። ይቻላል ከሱም ጋር የሆነ ትርክ ውስጥ ነው የገባሁት፣ ማለት ይቻላል። ሰሞኑ በኔም በነጻነትም በመቅደም ቤት እየተለቀቀ ያለውን ቪዲዮ አይታችኋልና ማናችንም ለማናችንም ተደማምጠን የሰራነው ቪዲዮ የለም። በጣም የሚያስጠላው ሁኔታ ውስጥ ገብተናል። በቃ እንዳጠቃላይ ማለት ይቻላል፣ እንዳጠቃላይ እየተሰራ ያለው ነገር ደስ አይልምና ላንዱም በተመሳሳይ ሁኔታ ከኔ ጋር የሆነ በጣም በተቃራኒ ሐሳብ ነው ማለት፣ እኔን አታክል ለማድረግ እየሞከረው ምን ልላችሁ ፈልጌ ነው ሰሞኑ እየሰራ ያለውትን ቪዲዮ አይቶታል፣ በደንብ ተረድቶታል ብዬ አስባለሁ እና ሄርሜላን ስንወቅሳት ን ስለሷ ስናወራ በጣም ተደብሯል። አላውቅም ለምን እንደሆነ ይመስለኛል። የሆነ ጊዜ እሱም እርግጠኛ ነበረ የሄርሜላ ጥፋት እንደሆነ። ሲቀጥል ደግሞ አሁን ላይ ሙሉ ለሙሉ ሄርሜላ ከሩታና ከአብርሃም ሕይወት ካልወጣች እነሱ ይታረቃሉ የሚለውም ነገር ዘበት እንደሆነ ተረድቶ ነበር ና በመሀል ይመስለኛል ከሆነች ሊሆነ ሳሩ ምናምን ከምትባል ልጅ ጋር በጣም በጣም ሆነ ሪሌት ሆነው በጣም ብዙ ነገሮችን ልታሳምነው እየሞከረች ነበር። አላውቅም ስለሷ ልጅ ራሱ እንድብዬ መናገር አልችልም። እንዴት መሰላችሁ? እሷ ከሄርሜላ በኩል የተላከች ሰው ትሁን አትሁን አላውቅም። እየዞረች ሁላችንም ለማሳመን እየሞከረች ነውና እኛ እዚህ ጋር እንዳልኳችሁ የአብርሃምና የሩታ ቤት ነው እንጂ የሚመለከተን ሄርሜላ ከአብርሃም ጋር ትሁን አቱን የሚለውን ነገር መወሰን የሚችለው አብርሃም ነው እና ሁልጊዜ ደግሞ ላችኋለሁ ለእናንተ ቤተሰቦች፣ እንዴት መሰላችሁ የራሱ ሁኔታ መወሰን የሚችለው አብርሃም እንደሆነ ታውቃላችሁ። ግን ደግሞ ከሄርሜላ ጋር ሊሆን ከነፃነት ጋር ከሩታ ጋር ምናምን ማለት እኛ እንደዚህ አድርግ ልንለው የምንችልበት ምክንያትም ይኖራል ብዬ አላስብም። አሁን ላይ ደግሞ ነገሮች በጣም አስጠሪታ ሁኔታ ላይ ናቸው ያሉት። አይደለም ሩታ ልትወልድ ተቃርባለች። ሄርሜላም እያደረገች ያለችው ትክክል አይደለም። አቤል ደግሞ ጭራሽ ይባስ ይግረማችሁ ብሎ አብርሃምና ሄርሜላ አንድ ላይ መሆን አለበት ብሎ በጣም እየፎከረ ነው ያለው ምናምን። እና እኔ እንጃ ቤተሰቦች፣ እናንተ ምን እየተሰማችሁ ነው? ይሄንን ኮመንት ሴክሽን ላይ ብታስቀምጡ ደስ ይለኛል። ምን እየተሰማችሁ ነው? ሄርሜላ በምታደርገው ነገር ትክክልናት ብላችሁ ታስባላችሁ? እኔ ለምሳሌ አላስብም፣ እንደ ግል ማለት። አሁን ዛሬ ላይ አይደለም ይሄን ነገር የምነግራችሁ ከዚህ በፊት እኔ ቤት በሰራቸው ቪዲዮዎች ላይ በተደጋጋሚ ተናግሬያለሁ። ትክክል አይደለችም ሄርሜላ። በቃ በየትኛውም አንግል ትክክል ልትሆን አትችልም። መጀመሪያ ላይ ልታስታርቅ ነው ብለን በጣም ደስ ብሎን ነበረ፣ አደለ? አንዳንድ ነገሮችን ስታረግ አብርሃም ትሪ ስታደረገው ምናምን ደስ ብሎ ነበረ። ግን አሁን ላይ ደግሞ ሙሉ ለሙሉ ከሩታም ሕይወት መራቅ አትፈልግም፣ ከአብርሃም ሕይወት መውጣት አትፈልግም። ልጅቷ በቃ ሙሉ ለሙሉ ፍላጎቷን እያሳየች ያለችው ከአብርሃም ጋር ስለመሆን ነው። ያ ነገር ደግሞ ትክክል ነው ብዬ አላስብም። ከነዚህ ጋር የተጣላንበትን ጉዳይ ደግሞ የምታውቁት ነው። አሁንም ቢሆን የተደበቀ ነገር አለ፣ እኛ ምንም የመለከተ ነገር የለም። በተለይ እኔ ነዚህ ምናልባት የጉዳዩ ባለቤት ስለሆነች ይህ ነገር የትኛውም ነገር አታክቢ ያረጋት ማለት ምንም አይነት ጫና ቢደርስባት ብትመታ ብትሰደብ ምንም ነገር ብታደርግ ይህን ያህል አይከብዳትም ብዬ አስባለሁ። የጉዳዩ ባለቤትም ስለሆነች እኔ ግን ምንም በማለቀው ነገር ማለት ይቻላል ሰሞኑ የነበረው ነገር አይታችኋል። የነ ጽህተኔ ምስተለኝ ምስታደርገኝ እንደነበር ያያችሁት ነው። አሁን ለእናንተ ብነግራችሁ ያያችሁትን ቪዲዮ መድገም የሚሆንባችሁ ቤተሰብና ለአንዱ ትናንትና ደውል በጣም ነበር የተናገረኝ። በጣም በቃ ከረጅም ጊዜ በኋላ ሲደውልልኝ እንደጓደኛ ትሪት አድርጌ ነበር ያናገርኩትና በጣም እንዲሰማኝ አድርጎ የተናገረኝ እውነቴን ነው። በጣም ማለት ነው። እየመጣ ነው ባይ ደውጌለት አለው ቪዲዮ እንደሚይዝ አያውቅም። ግን ደግሞ ተቀጣጥረናል። እዚህ ቦታ እንደሆንኩኝ የሚያውቃል። ስለዘገየ ቢያንስ ያለውን ሀሳብ ለእናንተ እያስረዳችሁ ብጠብቅ ይሻላል ብዬ አስቤ ነው፣ ቤተሰቦች። እና ከእሱ ጋር ምንም የተስማማንበት ጉዳይ የለም። ማለት እኔ እንጃ ምንም አይነት ጥላቻ ቢኖረው ለማናቸውም፣ ማለት ነው ለማናቸውም ለሩታ የሚሆን ለአብርሃም የሚሆን ምንም አይነት ጥላቻ ቢኖረው ሄርሜላን ደግፎ ማውራት ማለት በጣም ከባድ ነገር ነው የሚሆነው። እንዳልኳችሁ ቤተሰብ ሄርሜላ በዚህ ሰዓት እሷን ደገፍን ማለት እኛ ሩታን ጠላን ማለት ነው። ዳይሬክት የሚሆነው ማለት ነው። እና የእሷን ጥሩ ሁኔታ እንዴት ሊገነዘብ እንደቻለ አላውቅም። እንዳልኳችሁ ከዚህ በፊት ከሳሮን ጋር ምናምን የሆነ ክርክር ውስጥም ገብተ ነበር፣ አለመስማማት ምናምን እና አሳምነዋለች ብዬ አስባለሁ። እኔም እየተሰማኝ ያለው ያ ስለሆነ ማለት ነው። አሁንም ቢሆን ቤተሰቦች፣ በአብርሃም እና በሩታ ዙሪያ ያሉት የሁለቱን አብሮ መሆን የማይፈልጉ በጣም ብዙ ሰዎች አሉ። እኔ ይመስለኛል አሁንም እነ ሄርሜላ ምናምን፣ ሌሎችም ደግሞ ከነሱ መሀል ማለት ከእነሱ ጋር ሆነው የእነሱን መለየት የሚፈልጉ ሰዎች ለኛ በጣም በጣም በጣም ማለት ነው እነሱን እንድንደግፋቸው ይፈልጋሉ። ያ ማለት አብርሃምና እሩታ አብረው እንዳይሆኑ ለሚያደርጉት ነገር ተባባሪ እንድንሆኑ ይፈልጋሉ ይመስለኛል። እንደዛ ከትበውት ነው። ላንዱንም የማይሆን ነገር አሳምነውት ነው። ዛሬ ላይ ሄርሜላ እንዴት እሷን ትወቅሻለሽ፣ እኔም ተሳስቼ ነበር ሰው ምናምን ብሎ ሊያሳምነኝ ነው የሚፈልገው ማለት ነው፣ ካነጋገሩ እንደተረዳሁትና አላውቅም። እኔ ምን አይነት ሁኔታ ውስጥ እንደገባን ምንም መረዳት አልቻልኩኝም። እና በዛ ላይ ደግሞ በዋነኝነት ቤተሰብ እኔን እዚህ ጋር ምንም የሚመለከተኝ ነገር የለም። ነጻነትም እየመጣች እኔን መውቀስ ነው። ሌሎችም ሰዎች በስልክም ከዚህ በፊት በተደጋጋሚ በራሴ ቪዲዮ ሰርቻለሁ። በጣም ብዙ ማስፈራሪያና ዛቻ እየደረሰብኝ ነው ምናምን። ዛሬ ደግሞ የላንዱ መደረብ በጣም የገረመኝ ቤተሰቦች ና እስ እሱ ደግሞ ምን አይነት ሀሳብ ነው ይዞ የመጣው የሚለውን ነገር አብረን የምናየሆናል። ምንም ያግባባን ነገር ይኖራል ብዬ አላስብም። ዛሬ ላይ አሁን ካሉበት ሁኔታ አንፃር ሄርሜላ ትክክል ናት ምናምን ቢለኝ እኔ ልቀበለው አልችልም። ማለት ይሄ ደስ የሚል ነገርም አይደለም። ቤተሰቦች ደግሞ እናንተም ታውቃላችሁና አሁን ላይ ስለ ሄርሜላ ምንም ነገር ቢለኝ እኔ ተቀባይነት ሊኖረኝ አይችልም። ምክንያቱም ከነፃነት ቀጥሎ ዋና የእነ ሩታ ህይወት መበጥበጥ አሁን ላይ ደግሞ አብረው እንዳይሆኑ እስራግል የሆነችው ሄርሜላ ናት። ታውቃላችሁ ቤተሰቦች። ላንዱ እንዴት ነክ ነክ ይቅርታ እንግዲህ ቪዲዮ ጀምሬ ነው የጠበኩት ም አንደኛ ቆየ ማለት በጣም ረጅም ሰዓት ነው ያስጠበከኝ፣ እና ደግሞ ያው ማለት ለምን እንደፈለከኝም ቀድመ ስለነገርከኝ ለቤተሰቦችህ፣ ደግሞ እኔ እዚህ ቤት መጥቼ ስለማላውቅ ዛሬ ላይ የተገናኘንበትን ጉዳይ ማሳወቅ ፈለኩኝ። ጥፋት ከሆነ ይቅርታ እንግዲህ አይ ጥፋት አይደለም። ግን ሰጠንሽ ብዬ ነው። አይ መፍጠን ሳይሆን ከመጣን በጣም በጣም ረጅም ደቂቃ ሆኗል። በነገርክ ላይ ከምን አንጻር ነው? ማለት አሁን ምንድን ነው አራሹ ነገር ነው ያልተመውኝ ምን ማለትኩኝ ነው? ስለዚህ መስማት አለ መስማት ሳይሆን ትላንትና ደውለክ የተናገርከኝ ነገር ልቦናክ ያውቀዋል አይደለም? አሁን ለጸብ ምናምን ሳይሆን ቤተሰቦችም አሉ እዛ ጋ። እንዲህ ነው እንዲህ ነው የምልህ ነገር የለም። ወይም ደግሞ በስልክ ያወራነውን ልደግምልህ አልችልም። ገብቷል አይደለ? እና ስለ ሄርሜላ በዛ ልክ እርግጠኛ ሆነ። ከጥቂት ቀናት በፊት አውቃለሁ። አንተ እኔ እሷን ስትከራከር ማለት ነው እሷ ትክክል አይደለችም ስትል አቅ ነበር አይደለ? ዛሬ ላይ ግን ሙሉ ለሙሉ ተገልብጣ ሄርሜላ ትክክል ናት እንትና አይደለ? ማን ያሳመነ? የማን ተጽኖ ነው? ሲጀመር እሺ፣ ያስፈራራ ሰው አለ? አንተ እኔ ሲጀመር ማንንም እንደማልፈራ ታውቂያለሽ። ሲቀጥል ደሞ እኔ አሁንም ሄርሜላ መቶ በመቶ አምኛት አይደለ? ማመን አለ ማመን ሳይሆን እኔን የተናገርከኝን ነገር ቀድሜ ለቤተሰቦች ተናግሬያለሁ። ነገር ያስፈራራ ሰው ካለ እዚህ ጋር ብትናገር ምንም ማተር የሚያደርግ ነገር አንተ፣ በዚህ ልክ እንዴት ነው እርግጠኛ ሆነን እንት አልፈርድም፣ አይችልም ነገር አሁን፣ ብዙ ጊዜ ሁላችንም ማለት ነው ከላይ እስከታች በጣም ጥፋተኛ እያደረግን ነው። ሄርሜላ ጥፋተኛ ልትሆን ትችላለች፣ ግን እኔ እሷ በጥቂቱም ቢሆን የደረስኩበት እውነት አለ። የመጀመሪያው እውነት አንቺ ጋር ፋይል እንዳለ ነው። የእሷ ስለ እሷ ሙሉ ለሙሉ ታውቂያለሽ፣ ግን እንደማያውቅ ታወሪያለሽ። ዋናው ደግሞ አብርሃም ነው የዚህ ነገር ሁሉ ጥፋተኛ። አንተ ራስህ ስታስበው ነው ወይ? እሺ፣ የአብርሃም ጥፋቱ እሱ ሚዲያም የሚያውቀው ነገር ነው። ሁሉም ቤተሰቦች ማለት ነው። ግን ደግሞ አንተም ማለት ከነፃነት ጋር ሪሌሽን አላችሁ ምን ማለት ነው? አይ አይደለም። ምን አስበን ነው ታዲያ ዛሬ ላይ ፋይል አለ? ምን ምን ምትለው? እኔ እኮ የአብርሃም ምንም አይደለም ማለት ነው። በነጋ አንተም ቤተሰቦች እንድታስተውሉልኝ የሚፈልገው ነገር አዳምተኛ አንድ ጊዜ አስጨርሰኝ። እንዲ ያስተውሉልኝ የሚፈልገው ነገር ነፃነት ያው ከአብርሃም ጋር የነበራት ነገር ይታወቃል አሁንም ድረስ መቅደስም፣ እንደዛው ለሌሎች ሰዎችም እንደዛው። ስለዚህ እኔ ጋር ምንም አይነት ፋይል ሊኖር እንደማይችል እርግጠኛ መሆን መቻል አለብን። ገባ ካደለ ወይም ደግሞ ከዚህ በፊት ከነሱ ጋር ኖርማል ጓደኝነት ግንኙነት ስለነበረ ዛሬ ላይ የሄርሜላ ፋይል ይኖረኛል። ምን አይነት ፋይል ላገኝ ይችላል? አሁን ሲጀምር። ስለዚህ አንተ ነሽ። ስለዚህ በዚህ እኔ ትክክል ነው ብዬ ማስበውን ነገር ነው የማደርገው። በራሴ መንገድ ትክክል ነኝ። ቤተሰቦችም ደግሞ አሉ በጣም እኔን ጠንቀቀው የሚያውቁኝ፣ ግን ማለት ነው። አሁን እኮ ሁሉ ነገር ወደ ሷ እናመጣለን። ጥፋተኛ ግን እያንዳንዳችን ጥፋተኛ ነው። እያንዳንዱ ሰው ጥፋተኛ ነው፣ ምክንያቱም እዚህ ጋር እያጠፋች ያለችው ሄርሜላ ብቻ አይደለችም። ሄርሜላ የሚደግፏት አብርሃም አጠገብ ስር እያሉ እያደሩ ሄርሜላ የሚደግፉ ሰዎች አሉ። እሱ ግልጽ ነው። ስለዚህ እነሱ ሄርሜላን ደገፉ ማለት በነገር ላይ ማለት ነው። ቤተሰቦች በዚህ ሰዓት ሄርሜላን ወደ አብርሃም ህይወት አስገብተው ሄርሜላን ደግፈው እንዲያርግ እንዲያደርግ የሚሉ ሰዎች የሩታና የአብርሃምን አንድ ላይ መሆን የማይፈልጉ ሰዎች ናቸው። ስለዚህ አንተ ከእነሱ ጎን የመሆን ሀሳብ ነው ያለ። ከእነሱ ጎን ሳይሆን ለምንድን ነው እውነታው በስርዓት ማይወጣው? አንቺም ጋር የሆነ ነገር አለ። አብርሃም ለራሱ ህይወት ሳይጨነቅ እኮ እኛ በዚህ ልክ ያለውን እውነታ የመፈልፈል ግዴታ የለብንም። እኛ ግዴታ የለብንም፣ ግን አንድ ነገር ያስገድደናል ሁላችንም ማለት ነው። ምክንያቱም ሩታ ነፍሰ ጡር ነች። ቢያንስ የእሱ ህይወት ያሳስበናል። የሚወለደው ልጅ ያሳስበናል። ይሄንን ማሰብ ያለባቸው እነሱ ናቸው፣ እኛ አይደለንም። እኛ ኢትዮጵያ እኮ ነው። ኖ ኖ ኖ፣ አይደለም እየተሰራ ያለውን ውሸጥና እየተደብቆ እየተሰራ ያለውን ነገር ያ ቢሆን ኖሮ አይደለም። እንደዛ ከሆነ እየተከታተልከኝ አይደለም ማለት ነው አብርሃም። ነው አሁን እኮ እኔ ይሄ ሰሞን ያለሁበት ሁኔታ ይሄ እዚህ እንኳን የሚባል አይደለም። አሁን አንተ የምትለው ፋይል አለ፣ ነፃነት የምትለው ነገር አለ ምናምን እንዴት ነው? እኔ ላይ ተጽኖ እየተደረገ ያለውን ነገር የማታስተውለው? ለምንድን ነው የምደግፈው እኔ እነሱ? እንደዚያ ከሆነ ከነጻነት ጎን ሆኜ አይዞሽ በርቺ የምታደርጊው ነገር ትክክል ነው ማለት እችላለሁ። አሁን ላይ እነሱ መምራት ያለባቸው እራሳቸው ናቸው። ብዙ ጊዜ እኮ ተው ናቸው፣ በአንዳንድ ሰዎች ምክንያት ነው

ለምንድን ነው የአብርሃምን ክፍተት ማይታዩ? አሁንም ጥፋት ከጥፋት ነገሩ ምን መሰለህ፣ አብርሃም እንጂ ሄርሜላ ብቻ አይደለችም። ሄርሜላ ጥፋተኛ አይደለችም እያልኩኝ አይደለም። ጥፋተኛ ነች፣ ግን አብርሃም ነው በጣም የልብ ልብ የሚሰጣት ማለት ነው። እሱ እኮ ሁላችንን ነው የሚያስማማው። ነገር ምንድነው፣ ቤተሰቦች እናንተም ታውቃላችሁ፣ የዚህ ሁሉ ነገር መፍትሄ ያለው አብርሃም እጅ ላይ ነው። ቀለል አድርጎ ሄርሜላን ከዩቱብ ቢያስወጣ አጠገቡ ያለውን ሰዎች ቢያርቅ ከዛ በኋላ የተያዙበት በየቦታው የሚገኙ ፋይሎችን ቢያጠፋ ወደ ራሱ ሕይወት ቢመለስ ሩታን ለመጉዳትም ሆነ ሌላም ሌላም ነገር ያሰበውን ነገር ትቶ ከሚስቱ ጋር ታርቆ በሰላም ነገሮችን ቢያስኬድ ዛሬ ላይ ማንንም ለማንም አይረባበሽም፣ ማንም ለማንም ጠላት አይሆንም ነበረ። በዚህ ልክ አይደለ? ይሄ ይታወቃል። ግን አንተ ላይ አሁን ላይ ያልከኝ ያለው ነገር ለምን ለምን ሄርሜላን አንተ መደገፉ ለምን አስፈለገ ነው ያልከኝ። አሁን ሄርሜላን ነው ወይ አንተ የምታውቀው? ነገር ካለ መናገር ትችላለህ። ብዙ ማቀው ነገር አለ፣ ስለ ሄርሜላ። እኔ እኮ ተናገራ ምናልባት ተናገርኩ እኮ ሊገላግለን ይችላል። ምናልባት እኔ እና ነጻነት ከገባንበት ንትርክና ጸብ ራሱ ሊገላግለን ይችላል። እኔ መናገር ማልፈልገው ስለ ሄርሜላ በጣም ብዙ ነገር አለ። የአብርሃም ጫና የሁሉም ችግር ደግሞ እዚህ ጋር ነው። ኖ ዌይ፣ የሁሉም ችግር ቤተሰቦች፣ እናንተም ታውቃላችሁ። አንቺ አይደለም አዳምጣለሁ። ሁሉም ፋይል አለ ይላል ፋይል አለ እዚህ ጋር የሆነ የማውቀው ነገር አለ። አውጡት፣ የምታውቁትን ነገር፣ መቼ ነው ጊዜው? መቼ ነው ጊዜው? እንደ ከተነሳ ጀምሮ እኮ ዛሬ ላይ ቢያንስ ኦልሞስት ስድስት ወር ምናምን ገደማ ሆኖታል። መቼ ነው ጊዜው? ምናልባት እኔ እኔ ራሱ ደውለህ ያን ያህል መናገርና መጨቃጨቅ አይጠበቀብህም ነበር። ምንተዋወቅ ሰዎች እዚህ ሀገር ምንተዋወቅ ሰዎች በጓደኝነት የከረምን ሰዎች በጠቅላላ ምንም በማይመለከት ነገር እርስ በራሳችን እየተጠላላ ነው። እንት አቃለከ አይደለ፣ ከፈለግሽ ማለት ነው እውነታው ለማውራት አሁን ምን እንዳደረግልህ ነው የምትፈልገው? በዋነኝነት ከዛ በኋላ ጨርስ በቃ። ከነዚህ ጋር የማይሆን ጭቅጭቅ ውስጥ ገብታችሁ ያለ ምክንያቱም እሱ አንተን የሚመለከት ነገር አለና፣ ስለዚህ ነገሩን እያከረራችሁ ያላችሁ አንቺና እነዚህ ናቸው። ስለዚህ አንቺና ነዚህ ሄርሜላንም ጨምራችሁ ከአብርሃምና እና ከሩታ ህይወት ውጡ። እኔ ይሄን ነው መጣታችን እኮ አይቀርም በነገር ላይ እንዳልኩ ደግሞ እኔ ማተር ማድረግ ሰውም እንዳሉ እንዳልኩ እንኳን ማወቅ መቻል አለብን። ነገር ሄደህ ለነፃነት ነበር ነገር የሚጠበቅ በእኔ ችግር የለውም። አንተን ማስቀየም አልፈልግም። እኔ ነገር ጥቅሙ አንደኛ ያሽውን ፋይል ለነፃነት መልሽላት እና ከሩታና ከአብርሃም መሀል ሄርሜላ እንድትወጣ እኔ ጋር በነገር ክላይ ማለት ነው። ነጽ የሰጠችኝ ፋይል ማልመልስላት ዋናው ምክንያቱ ምን መሰለህ? ነጻነት እኔ ከሰጠኋት ፋይሉን ሄዳ ለሩታ ማሳየቱ አይቀርም። ያ ደግሞ አሁን ላይ ጥሩ ነገር አይፈጥርም። ለምን አይፈጥርም? በቃ መልሶ በነገር ክላይ ማለት ነው። ይሄ ሁሉ የሚካሄደው ነገር በጠቅላላ ተጎጂዋ ሩታ ናት። እጅ ማንም አይደለም እኮ እኛ የሚፈልገው ሩታ እንዳትጎዳ ነው። እንዳትጎዳ የምትፈልግ ከሆነ ደግሞ ይሄ ፋይል እኔ ጋር መቀመጥ መቻል አለበት። አለቀ ምክንያቱም ፋይሉን አይቼዋለሁ። ሳላያት አልሰጥም። አይደለም ቢቀርም ያን ያህል ማተር የሚያደርግ ነገር አይደለም፣ መቅረት ይችላል። አንተም ስለዚህ ነገር እንደዚህ ደጋግመህ ምናምን ማሰብ አለብህ ብዬ አላስብም። ከእኔ ጋርም ደግሞ የሚያጋጭና ዛሬ ላይ እንደዚህ እልህ ውስጥ የሚያጋባ ነገርም አይፈጠርም። እኔም እንድንጋባ እንድንጋጭ ምናምን አይደለም ብቃ ያለው ነገር በስርዓት እንድትመልሽልኝ ነበረ ላገኝሽ የፈለኩት አንቺ ግን ቀደም ብለሽ አይ አይደለም ነገር እና ደግሞ እኔ ደጋፊ እኔ የማንም የሩታ ሰላም እኮ የሚያሳስበው ቢሆን አሁንም የሚያሳስበኝ የሩታ ሰላም አሁን ላይ እሷ ሰላም ነው የሚያስፈልጋት ልጇን በሰላም ጉዳይ እንጂ ሄርሜላ ጉዳይ አይደለም። ስለዚህ አንተ ማድረግ የምትፈልገው ነገር ማድረግ ትችላለህ። ከኔ ውጪ ማለት ነው። በዚህ ነገር እንስማማ እሱ ማድረግ ማድረግ የምፈልገውን ከማድረግ አንቺ ልት አስቆምኝ አልኩሽ። እሺ ነው ወይ አስቆም አለውም እያልኩ አይደለም ግን ተመልሰው ወደ እኔ አትምጣ። እንዳልመጣ ከፈለሽኝ በድጋሚ እንደዚህ አሁን ምንም ነገር የለም ነው አመነጫጭቀኝ ዛሬ ላይ አንተ ጋር መገኘት የነበረብኝ ሰው አልነበርኩም። ገባ ካደለ ችግር የለም ይሁን ብዬ ተቀብያለሁ። አሁን ላይ ሁሉም ሰው እኔ ነው ጥፋተኛ እያደረገ ያለው። ሲጀመር ሁላችሁም ጥፋተኛ ሁሉ ካደረጋት በኋላ መልሳችሁ እሷ ላይ ልትጮት ለምንድን ነው? እኛ አልጮህንም፣ ግን ደግሞ ያደረገ አሁንም ብዬው ካሩታና ሄር ሄርሜላ ሄርሜላ ይባል ካሩታና ካብረሃም ወረዱ ማስተካከል ካለባቸው ራሳቸው ችግራቸውን ያስተካክሉ፣ ጉዳያቸውን ያስተካክሉ። እኔ ደግሞ ምን መስሎ ከተሰማ ደግሞ በጣም ተሳስተ አሁን ለአልመልስ መልስላት የሚፈጠረው ነገር ትክክል ስላልሆነ አልመልስም። ወደ ነጻነት ፋይሉን ነው እያልኩ ያለሁት እኔ ደግሞ በቃ ምን ትረዳኩ። ከዚህ በኋላ አልመልስም። አንተ ልታስገድደኝ የሞከርክ ነው እንዴ? አይመለከትም ሲጀምር። አንተ አንተ ምን ሆነህ ጭራሽ እኔ ላይ እጅ ታነሳለህ? ጭራሽ እኔ ላይ እጅ ታነሳለህ እንዴ? ትንሽ እንኳን ሽ ማይዝህም እንዴ ሃይ ያለ ቤተሰቦችህንም አንተንም በማክበር ነው ቁም እያናገርኩ ያለው ገባህ አይደል ከዚህ በኋላ አጠገቤ እንድትደርስ አልፈልግም ፋይሉ አንተን የሚመለከት ነገር አይደለም ፋይሉን እኔ አውቃለው ቤተሰብ ማንን ሊረብሽ እንደሚችል ማለት ነው አንተ ደግሞ ምንም የሚመለከት ጉዳይ የለም ከዚህ በኋላ አጠገቤ እንድትደርስ አልፈልግም ገባህ አይደል